በዚች ልጅ ሞት ከተማውን ለመቆጣጠር የሚፈልግ ደጋሚ ያለ አፈርሳለሁ። ዛሬ ማቱሳል የሚባል ሰው ታውቂያለሽ? አባቴ ነው። አባትሽ በአባትሽ ላይ አሰርተዋል። አንቺ ላይ አሰርተዋል። ማዛ እናትሽ ናት። እናንተን ቤተሰብ ተራ በተራ ሊያጠፋቸው ይፈልጋል። መጀመሪያ አባቴ እግሩን ታመመ፣ ከዛ እናቴ ታመመች፣ ከዛ ቀጥሎ እኔ ታመምኩኝ። ኢቲም ታላቅ እንደዚያ ወፍራም ሰው ነበረ። የተደረገው አንቺ የእሷ ይት ነሽ ናይ ስምት በኢየሱስ ስም ስራ ይናፍርሻለሁ እዩ። በኢባብ ቆዳ ነው የተደገመባት። ለምን ትኖራለች? የት እንድትኖር ነው የምትፈልገው? እኛ ቤት። እናንተ ቤት። ምን ሆና እናንተ ቤት ትኑር? ጥገኛ ሆነ። የእሷ ታላቅ ወንድም እኛ ጋር አለ። ከእናንተ ጋር አለ። ስንት ዓመት ነው ጉልበት ሆኖ የበላችሁ? ኧረ ብዙ ዓመት። ሰዎችን አንቺ ታውቂያለሽ? አውቃቸው። አሁን ወንድማችሁም ቶሎ ከዛ ቤት ደውላችሁ ታወጣላችሁ። አይወጣም። በጣም ታግለናል፣ ግን እምቢ አለ። አሁን መንገዱን አስለቀቅ ያለ በኢየሱስ ስም አስለቅቅ ያለው ሁሉንም ለቀ። በኃይለኛ ድምፅ ሶስት ጊዜ ጮሄ ወደ አስደገሙ ሰዎች ሄደ። እነሱ ላይ ግባ ቀጥል። አንቺን ካየው በኋላ መስክርም የምል አንቺ ማብራት ማናት። ኢትዮጵያ ውስጥ በድግምት ለውጥ አመጣለሁ ብሎ በትውልድ ላይ ለሚያሰሩ፣ ለሚያስመትቱ፣ ለመተተኞች እዚህ ጋር መልእክት አለኝ። ከዛሬ ጀምሮ ስራቸውም ይፈርሳል፣ እነሱም ይፈርሳሉ። ሰባት ወር ውስጥ አንቺ ላይ ሆን ብሎ ድግምት የሚሰራ ሰው አየሁ። ይሄ መንፈስ አንደኛ ጤናሽን ይፈልጋል፣ ሁለተኛ እድሜሽን ይፈልጋል። ብዙ ጊዜ ያምሻል። በጣም ብዙ መንገድ ተጠቅሟል። እችን ልጅ ያለ እድሜ ሊያጠፋት በህልም ሰው ሲያባርሽ አይተሻል። ለመሮጥ ራሱ በህልምሽ አቅም አጣሽ። እየደከመች መጣ። ቀስ በቀስ በእጁ ሊያስገባት ይፈልጋል። ይህ ድግምት የሚሰራ ሰው በዚች ልጅ ሞት ከተማውን ለመቆጣጠር የሚፈልግ ደጋሚ አለ። አፈርሳለሁ። ዛሬ የመጀመሪያውን በሰባት ሺህ ብር አስደግመዋል። ሁለተኛ ዘጠኝ ሺህ ብር አስደግመዋል። ሶስተኛ 21 ሺህ ብር ከፍሏል። እስከ ሰባት ጊዜ በተለያየ ገንዘብ አሰርተዋል። እና ፍርሰው ይፍረስ ከአንቺ ላይ ብቻ አይደለም ከቤተሰቦችም ጭምር ይፈርሳል። አራዬ ፍሬስ ማትሳል የሚባል ሰው ታቀለሽ አባቴ ነው። አንተና የአባቴ ቤት ነጻ የሚወጣው ዛሬ ነው። አንቺና ዘርሽ ነጻ የምትወጡት አሁን ነው። ሰውዬው እኮ ደሀ ሆኖም አይደለም። እስከ ሶስት ልጆች ከኢትዮጵያ ውጪ ናቸው። ግን የትም ባልደረሱ ብዙ ለውጥ እንድመጣ ገና በተስፋ በሚንቀሳቀሱ ቤተሰብ ላይ ጫና ፈጥሮ እያሰራ ነው። በአባትሽ ላይ አሰርተዋል፣ አንቺ ላይ አሰርተዋል። ማዛ እናትሽ ናት። እንቁረጠው፣ እንስበረው። አሁን ተሰበረ። አያገኛችሁም የአባትሽ ቤት ከማንኛውም አደጋ በዚህ ሰዓት ነጻ ወጥቷል። አሜን። የእናንተን ቤተሰብ ተራ በተራ አንዱን እየመታ ሌላውን እየመታ ተራ በተራ ሊያጠፋቸው ይፈልጋል። መጀመሪያ አባቴ እግሩን ታመመ፣ ከዛ እናቴ ታመመች፣ ከዛ ቀጥሎ እኔ ታመምኩኝ። እቲም ታላቄ እንደዛው ፍራሶ ነበር የተደረገች። ኦፍራሶን ተደረገች። እይትሽም? አዎ ታላቄ ወንድምም ደሞ በሽታ መንገድ ላይ የሚጠል በሽታ አለበት። መንገድ ላይ የሚጠል በሽታ አለበት። ቤተሰቦችሽ ከዚህ ሰዓት ጀምሮ ነጻ ወጡ። ያንችም ህይወት ከዚህ ቀን ጀምሮ በየትኛውም ጥቃት ላይ አይወድቅም፣ አትጎጅም። አሜን። ሊጎዳሽ ተመድቦ እንቅስቃሴ ላይ ያለውን የሰውን መንፈስ እግዚአብሔር ከጀርባሽ ገልብጫለዋል። አሜን። ያው አባትሽን እናትሽንም፣ ሙሉ ቤተሰቦችሽን፣ እህት ወንድሞችሽን ሊያጠቃቸው የሚፈልግ የሰው ድግም ታየው፣ እግዚአብሔር አምላክ ስሩን ነቀለው። አሜን። ሳይቆይ ከእናንተ ቤት ተራ በተራ አንድ ሁለት ሶስት ተብሎ የሚቆጠር ሰው እንዲሞት ነው መንፈሱ የሚሰራው። በጣም ብዙ ጥረት ላይ ነው። እግዚአብሔር መንጋጋውን ሰበረው፣ አሜን። ኢትዮጵያ ውስጥ በድግምት ለውጥ አመጣለሁ ብሎ በትውልድ ላይ ለሚያሰሩ ለሚያስመትቱ፣ ለመተተኞች እዚህ ጋር መልእክት አለኝ። ከዛሬ ጀምሮ ስራቸውም ይፈርሳል፣ እነሱም ይፈርሳሉ። አሜን። ስራቸውም ይመታል፣ እነሱም ይመታሉ። አሜን። እስቲ ተመልከቱ፣ ከአንድ ቤተሰብ አባት፣ እናት ኢት ኦፍራሶን ወንድም አንቺ የእሷ ይት ነሽ ናይ ምጥል በሽታ ያለው ማለት ነው። የእኔ ታናሽ ወንድሜ ነው። የአንቺ ታናሽ የእሷ ታላቅ። አዎ የእኔ ታናሽ ነው፣ ምጥል በሽታ ያለበት። እኔ እኔ ትርፋን ጀታ ብዬ ኦፕራሲዮን የተሰራሁት አንቺ ኦፕራሲዮን ተሰራ። እዩ፣ እነሱ ላይ ቀላል ስራ እየተሰራ አይደለም። ግን ዛሬ አቀለልኩ፣ አፈረስኩ። ዳግም እንደዚህ አይነት ነገር እናንተ ቤት አይደገምም። አሜን። ከዚህ ደቂቃ ጀምሮ በእናንተ ላይ የተሰራውን መሳሪያ እግዚአብሔር ሰበረው። አሜን። እስቲ እና አንቺ ልጸልይልሽ ጅሽን አምጪ። ድግምት በኢየሱስ ስም ስራይና ፍርሻለሁ። እዩ በኢባብ ቆዳ ነው የተደገመባት። ትሄዳለህ አትሄድም? ከሷ ላይ አለቃት። ምን ታረጋታለህ? ምን ታረጋታለህ? ታስፈልገናለች። እናንተን እግዚአብሔር በዚህ ቸርች ምን ያህል እየሰራ እንዳለ እዛ ጋር ያለውን የትዮን አንስቶ እዚህ ጋር ያለውን ነጻ እያወጣ ነው። አይታችኋል። እግዚአብሔር አጀንዳ ከያዘ አንዱን አይፈታም፣ ሁሉን ይፈታል። ከእናንተ ቤት ዛሬ በአንድ ሰው ምክንያት ሁሉ ይፈታል። አሜን። ተው ልቀቀት። በእናት ወይ ለምንድን ነው እሷን ልታጠፋት ያሰብከው? ቤቷን ትዳሮት ለመበጥበጥ ነበር የፈለግነው። እሷ ታመልጣለ ሁሉ ግዜ። ወይ ትዳሩን እንፈልጋለን። አምሮባት እንደ ሴት ኖር ስናይ ያቃጥለናል። ለዛ ነው አእምሮባት ስትኖር ለምን ትኖራለች በትዳር ለምን ለምን ትኖራለች በትዳር የት እንድትኖር ነው የምትፈልገው እኛ ቤት እናንተ ቤት ምን ሆነ እናንተ ቤት ትኖር ጥገኛ ሆና ለኛ እየሰራች እኛ እያገዘች ከዚህ በፊት ጉልበቷን በላችሁ አሰራችሁ በጣም አመት ለምን ለምን አሰሪዋ ናችሁ እንዴ እሺ አሁን ለእናንተ እንድትሰራ በእናንተ ቤት ሰራተኛ እንድትሆን ነው የምትፈልጉ? አዎ ለዛ ምን አደረጋችሁባት? በትዳር እንዳትኖር። እሺ ብዙ ብዙ ነገር አድርገን ለማለያየ ስንል ከኛ እጅ ታመልጥና ወደ ጌታ ትቀርባለች። እየገበረ ነበር እኮ። እየገበራችሁ ሁሉም ሰው እንዳይሆን። የሷ ታላቅ ወንድም እኛ ጋር አለ። ከናንተ ጋር አለ። አትለቁም። ምን ታደርጉታላችሁ? ጉልበቱን እሺ፣ እድሜውን ሁሉንም ይዘነዋል። አሁን እኔ ካስለቀቅኩሳ ታባና በጃ 3 ስም እሳት አስሻለሁ። እኛ ቤተሰቦቿ ዘመዶቿ ናቸው። የዘመድ ሟርተኛ ዛሬ ይወጋል። የቤተሰብ ሟርተኛ ዛሬ ላይነሳ ይገለበጣል። ወንድሟን ምን እያደረጋችሁ ነው? አሁን እዛ እኛ ጋር ነው። ይሰራል ይሮጣል ትምህርቱን ዲግሪውን ሁላት ተውኛ ጋር ቁጭ እንድል ጠውላ እንዲሰራ። እሺ እየተቃጠልኩ ነው። መለቃቸው ግን እያናደዱኝ። ስንት ሙከራ ከተደረገ በኋላ በአዋሳ ቤት እርታ አይናችን እያየት ነው። ቤት መስራት ሆኖ ያናደዳችሁ ስንት አመት ነው? ጉልበት ሆኖ የበላችሁ ነበረ። ብዙ አመት ብዙ አመት ብዙ አመት ከልጅነቷ ጀምር ከገጠር አምጥተን ብዙ አመት ከሰራች በኋላ ሂጅ ብለናት በባዶ ሸኛ። ሂድ ብላችሁ በባዶ ከዛ ትዳር ላይ ስትገባ ለምን እኛ ያለች ተሳካላት ብለናት አሁን ልቀቅ። ትዳር ስትይዝም አልወደዳችሁ። አረ ስትወልድ እንዴት እኖራለች ብለን ከትዳሯ እንድትለያይ ብዙ ነገር አደረግ። ከትዳሯ እንድትላይ፣ ሮጣ ሮጣ ቸርች ታመልጣለች፣ ታመልጣለች። በትዳሯ ከኖረች ምንድን ነው የምትጎዱት? ከኛ ቤት ወጣለች፣ በቤቷ ትኖራለች፣ ቤት ሰራለች፣ ትባረካለች። ለምን? ለቤተሰቦቿ ትበቃለች። ለምን ለምን? ለቤተሰቦቿ ትበቃለች። ምን ትሆን ለኛ ጥገኛውና እያገዘች ለእኛ እየሰራች እንድትኖር ነው። የእናንተ ጥገኛውና ከዛሬ ጀምሮ ማንም ጉልበታችሁን አይበላም። የልጅነታችሁን ዘመን የስኬታችሁን ዘመን የበላ አውሬ በዚህ ከሳት ይሞታል። በሰው ሆኖ ጉልበታችሁን ስበላ፣ ጤናችሁን ሲበላ፣ ኢኮኖሚያችሁን ሲይዝ የቆየ አሁን ይሞታል። ከዚህ ጉባኤ መሃል በጣም ብዙ ሰው ሲፈታ አየው። እዚህ አሜን ብሎ አራቱን አቅጣጫ መቆጣጠር የሚጀምሩ ሰዎችን አይሻልም። እኔ የምል አንድ ሰው ጮኸ፣ አሜን ብሎ ይውሰድ። ትለቃታላት። ለቃትም ገንዘብ አስባል። ገንዘብ አላችሁ አለን። ለማበላሸት ምን ከፍለው ገንዘብ እናወጣ ነበር። ለማበላሸት ገንዘብ ትከፍላላችሁ። በትዳር ሲኖሩ አናወድም። ሲሳካላችሁ አናወድም። ይሳካላታል። አይናችሁ እያየ ተሳክቶላት በትዳር ትኖራለች። የስንቱን ትዳር አበላሽ የስንቱን አፍሪሰን ጨርቋን ጥላ ትሮወጣለች ትወጣለች ስንባል ከብራ ላይ ትኖር። ተመልከቱ፣ እነዚህ አሁን ዘመድ ናቸው ጠንቋዮቹ፣ የአባቶቻቸውን እግር የዝች አንጀት ሌላው ላይ ሌላ መጤል በሽታ አይታችኋል። ገንዘብ ከፍሎ ሳው ሳው ቤት ቤተሰቡ ቤት ኪሳራን ይልካል። እናንተ ሰፈር ከአሁን በኋላ እናንተን ፈልጎ የሚመጣ ሞት ሁሉ ወደ ሟርተኛችሁ ቤት ይዞራል። በጌታ በኢየሱስ ስም አዛለው ለእነሱ ያዘጋጃችሁትን ክሳራ ሁሉ ለእናንተ ይውሰዱ። አሁን ትሰማላችሁ? እሺ ደጋሚዎች ማንንም አያውቃችሁ። የተከበረን ሰዎች ናቸው። የተዋረዳችሁና ተራሰው ናችሁ እናንተ ድግምት ምሰሩ ከመጀመሪያው ትዳሯን ፈተች አንድ ልጅ ወዳ ከወለደች በኋላ ትዳር ከታለቀ በኋላ እንደገና ታደርጉ ሁለተኛው ልጅ ወለደች አሁን ደግሞ ተነስቶ ተነስቶ ያማታል ይህ ነው መንፈሱ ነው የሚያደርገው በየሱስ ሰዎችን አንቺ ታውቂያለሽ አሁን ተረዳሽ አይደል አሁን ወንድማችሁም ቶሎ ከእዚያ ቤት ደውላችሁ ታወጣላችሁ አይወጣም በጣም ታግለናል ግን እምቢ አለ ልታወጡ ታግላችሁ ከሁላችሁም ታላቅ ነው ይወጣል ይወጣል ይሄም መንፈሱ ሲወጣ ይወጣል። ከዛ ቤት ለማውጣት በጣም ጥረት ያረጋል፣ ግን አይሆንለትም። አሁን መንገዱን አስለቅቅ ያለው አሜን። በኢየሱስ ስም አስለቅቅ ያለው አሜን። በልጅ ወደ ላይ ብያለሁ። አሁን ወንድሟንም የአባቷን ቤት ሁሉንም ለቄ፣ በኃይለኛ ድምጽ ሶስት ጊዜ ጮሄ፣ ወደ አስተገሙ ሰዎች ሄደ። እነሱ ላይ ግባ፣ ቀጥል ሁለት የመጨረሻ ቻው ጌታ እግዚአብሔር ሰላምሽን መልሷል። የአባታችሁ ቤት ሰላም ተመልሷል። እሺ እናትሽ ላይ ያለ ጨለማ በሽታ በኢየሱስ ስም ተሰበረ። አሜን። ከዚህ ደቂቃ ጀምሮ ሙሉ ነጻ ወጣችኋል። የሞት አዋጅ ከእናንተ ላይ ተገልብጠዋል። በየሱስ በኢየሱስ ስም ነጻ ናችሁ። አንቺን ካየው በኋላ መስከረም ይምል መስከረም፣ እኔ አንቺ ነሽ። መስከረም፣ ማነው ስምሽ? መስከረም ይሄንን ቤት ከጠንቋይ ቤት በክብር መልሽ። ያመጣው እነሱ ለውርደት፣ ለመበታተን፣ ለመታመም፣ ለሞት በሚያበቃሽ ቦታ ላይ ነው ቁጭ ያደርጉት። እኔ ደግሞ ለክብር፣ ለበረከት፣ ለሰላም፣ ለብዙ ደስታ ይሄን ስም ከጠንቋይ ቤት አወጣው። አሜን። አወጣው። አሜን። እሷ ታላቅሽ ናት። የእሷ መስከረም ሲባል ደስ አለሽ። ማብራት ማናት የእናንተ ዘመድ ሆኖ እናንተን የሚያጎሳቁሉ ሟርተኞችን ከዚህ ቀን ጀምሮ በእጥፍ እግዚአብሔር ይበቀላል። እናታችሁ አትሞትም፣ አባታችሁ አይሞትም፣ ወንድሞቻችሁ አይጎሳቁሉ በኢየሱስ ስም። የቤታችሁ ሰላም ተመልሷል። ማብራት ተፈተሻል፣ ነፃ ወጥታችኋል። ከዚህ ቀን ጀምሮ የእናንተ ቤት ክብርና ደስታ ብዙ ይሆናል። እጅግ ትባረካላችሁ። ከፍ አድርጉ እጃችሁን። ቆይ አንቺ ተመርምረሻል፣ ምን አለ ዶክተር ወርቅስና ነው። ዘለ ልጅ ና አንተ ልጅ በጌታ በኢየሱስ ስም ቀጥ ብለና። አሜን ስንት ጊዜ ነው ጨነገፈብሽ? ሁለቴ ሁለቴ ጭንጋፋ ገጥሞሻል። አሁን ልጅ ነው አለ የምትፈልጊው። ዶክተር ደግሞ እርጉዝ ነሽ ብለሻል። በቃ ይመጣል። ጀግና ጀግና ልጆችን ትወልጃለሽ። አሜን። እጅግ ትባረካላችሁ። አሜን። እዚህ መጣችሁ፣ መስክሩ። ከወንድሞቻችሁ ላይ መርገም ተሰበረ። አሜን። ከቤተሰቦቻችሁ ላይ መርገም ተሰበረ።